እረረረ ሙቀት ብቻ ነው የፈለገው። እንዴት ናችሁ ጋይስ? እንዴት አደራችሁልኝ? በዛሬ ቪዲዮ ለየት ያለ ቪዲዮ ነው የመጣሁላችሁ። ጨለማ ነው፣ ዝናም ነው፣ ተቸገርኩ። ትንሽ ጋ፣ ቤት እስከምገባ ድረስ በዛሬ ቪዲዮ ከአንድ ሳምንት በፊት የለቀቁት ቪዲዮ አለ ስለ ፕሮጀክት። ሁለት ሳምንት በፊት ሁለት ሳምንት በፊት የለቀቁት ቪዲዮ ነበረ ስለ ፕሮጀክቱ የመስገጃው ፕሮጀክት ለአዲስ ሰለምቲዎች እና ያው፣ በዚህ ቪዲዮ ላይ ሙሉ አድርጌ ነው የማሳያችሁ። ማለትም ብዙ ሰው የጠየቀኝ ነበረ፣ እንዴት ነው የሚሆነው፣ በምን እንድርዳክ፣ ምንድን የሚያስፈልግ ብሎ ነበር። ሁሉንም ያልኳቸው በአሁን ሰዓት ላይ ያው ምን እንደሚያስፈልገኝ አላቅም። ምክንያቱም ጀስት ፕሮጀክቱ በመጀመርና ዲዛይን በማድረግ ላይ ነበሩ ከካስታወሳችሁ ባለፈ ማለት ነው። ሶ በዛ ሰሞንም የአንዳንድ ሰዎች ጠይቄ ነበረ ያው ይፈቀዳል የሚለውን ነገር ችግር የለውም ወይ እንደዚህ ቢሰራ ብያቸው ነበር። ባለፈ ማሳየቻችኋለሁ፣ እንደት እንዳሰብኩት ስጋ ማሳያችኋለሁ። አዲስ አብዴት አለን። አብዴቱ ምንድን ነው? ችግር የለውም ለአዲስ ለምቶች እስከሆኑ ድረስ እንደዚህ አይነት ፕሮጀክትን ብዙ ደግፈዋል እስቲም የሚያሰግዱትም ውስታቶችም ጠይቂያቸው ችግር የለም አሪፍ ነው ግን እነሱ አዲስ ሀሳብ ምንድን ነው ያመጡት ለእኔም ያቀለለለኝ የምን መሰላችሁ አንደኛ ነገር ያቀለል እንደዚህ አይነት ማቴሪያል ለማግኘት በጣም ከብዶኝ ነበረ ፈልጌ ፈልጌ አትቼ ነበረ በየትኛው ማቴሪያል ፕሪንት ራሱ የትኛው ጨርቅ ላይ ፕሪንት ራሱ ተደርጎ የመስገጃ ፕሪንት ላይ እንዴት ነው የምናደርገው የሚለው ነገር ትንሽ ጨንቆ ነበር ግን ዞሮ ዞሮ የመጀመሪያ ያሰብኩት አይሆንም፣ ዲዛይኑ ማለት ነው። ለምንድን ነው እንዳያችሁት ያው መስገጃው ላይ ስዕሎችም አሉት፣ ኢንስትራክሽን አሉት፣ እናም ደግሞ የቁርአን አያቶች አሉት ማለት ነው። ምንድን ነው ያሉኝ እነሱ እግር አካባቢ ላይ መቀመጥ የለበትም አያቶቹ። እኔ ያሰብኩት ሙሉ መስገጃ ነው ካስታወሳችሁና ከታች እስከ ላይ ማለት ነው። እሱ አይሆንም። ትንሽ ይከብዳል ማለት ለአሁን እውነታቸው ነው። ምክንያቱም መረገጥ ይመጣል። ምክንያቱም ያው እዛ ላይ ቆመ ስለምንዘግድ ስንቀመጥም፣ ወይ ደግሞ ስንበለቅቅም ስለምንበለቅቅበት እሱ እንደዛ ባይሆን አሪፍ ነው። ምን ታሰበ፣ ከመስገጃው ግማሽ በላይ ቢሆን የሚለው ነገር ማለት ነው እናም መስገጃ መስገጃ አዲስ መስገጃ ከሚሰራ ከዜሮ ማለት ነው ከጨርቅ ከሚሰራ ኬቱን ወጪው ከባድ ነው። እንደነገርኳችሁም ደግሞ እነ ፕሮፊት ነገር ነው። ካስታወሳችሁ እንደነገርኳችሁ እኔ ምንም የምጠቀመው ነገር የለም። ወጪ ብዙ አለው። ያው እናንተም ትርዱኛ ላችሁ ሁሉ ብዙ ሰው ብሎኛል፣ እንረዳለን በሚያስፈልገው በኩል ግን። ቢሆንም ወጪ በጣም ብዙ ነው የሚሆነውና ምን ታስበ ከመስገጃው ግማሽ በላይ ይሁንና እንደ እንደ ወረቀት ነገር ሆኖ ወረቀቱ የሆነ ማቴሪያል ሆኖ ግን ይሄ ዝናብ ምናምን ማያበላሽው ጽሑፉ ቶሎ ማይበላሽ እና ደግሞ ጠንከር ያለ ነገር ቢሆንስ የሚል ሀሳብ መጣ። ሶ በሱ ተስማማኝ። ምክንያቱም ያው ከግማሽ በኋላ ነው የሚሆን እና ከኖርማል መስገጃ ላይ ከላይ መደረግ የሚችል ነገር ነው ማለት ነው ልክ ለምሳሌ አንድ ሰው እዚህ ሰለመ ሰው ካለ የቪዥሜ ለምሳሌ መስገጃ ላይ ታደረገዋለህ፣ ከላይ ላይ ከዛ ታነበዋለህ፣ ሰግደህ ስጨርስ ሁሉ ነገር ያሳያል። ከዛ በኋላ ጥፍጥፍ ጥፍ አድርግ፣ ኪሱስ ቀጥታ መስገጃን ማጣጠፍህ መሄድ ማለት ነው እና እንደዛ አሪፍ ነው ተብለናል። አዲስ ዲዛይን ነው የማወጣው። ጀስት ኮምፕሊኬትድ የሆነ ነገር አይደለም፣ ግን ሁሉ ነገር በደንብ ላሳያችሁ ቢሆን ነው። እናም ደግሞ በዚህ ቪዲዮ ላይ ምን ምን እርዳታ እንደምፈልግ እና ጉሩፕን ማዘጋጀት አስብ ያለው፣ ማለትም በዚህ ነገር ላይ ያው ማግዝ የምፈልጉ ሰዎች ለእናንተም ጥቅም ስላለው ያው ጌድ ይገኛል። እንደዚህ ጥቅም ሲጀምር ሶ ጥቅም ስላለው እኔም ጥቅም ስላለው ሰዎች መሰብሰብ ፈልግ ያለው እንዲረዱኝ፣ ከዛ ያው ነገር ውን ለማድረግ እና እንዲሳካ ለማድረግ ማለት ነው። እዚህ ሶ አሁን ገብተን ዲዛይኑ እንሰራለን። የባለፈው ዲዛይን አይሆንም እንደነግርኳችሁ፣ ጅስት ሙሉ ስለሆነ መቆረጥ ብቻ ነው ስላችሁ፣ ግማሽ ማድረግ ማለት ይሄ ነው። በአጭሩ ላስረዳችሁ ይፈለግኩ በዚህ ቪዲዮ። አሁን ገብተን እንሰራለን ቶሎ ቶሎ። ዛሬ በጣም ቢዚ ቀን ነው። ሁለት ሰዓት ሶስት ሰዓት ሳይል ቀን ማለት ነው። አሁን አስር ሰዓት ነው፣ አስራ አንድ ተኩል ነው። ሁለት ሰዓት ሶስት ሰዓት ሳይል ሁሉ ነገር ጨራርስን ወደ ሌላ ስራ ይገባል ማለት ነው። አሳያችኋለሁ ሙሉ ሙሉ ቤዚክሊ ዲዛይኑ እንደዚህ ነበረ። ዲዛይኑ እንደዚህ ሆኖ እና እንደምታዩት እያንዳንዱ ኢንስትራክሽን አለ ማለት ነው። ሰው አልተጨረሰም ነበር ስቴፕ አላደርገውም ነበር እዚህ ጋር እንደምታዩት ማለት ነው። እያንዳንዱ ስቴፕ አለ። ከዛ ደግሞ የሚባሉትም አሉ ማለት ነው። ከነ እንት ነው ብዙ ላሳያችሁና ከኤቭሪ ሶስት ጊዜ እንደሚባል እጅ ከፍ እንደሚደረግ ሁለት ጊዜ እንደሚባል እዚህ ጋር ሶስት ጊዜ እንደሚባል ኤቭሪቲንግ ያው ውስጥ የሚሆነ ውጭ ጠብታላቸ ነው እንዳለ ቤዚክሊ እንደዚህ ነበረ ሊሆን የታሰበው። ቅድም እንደነገርኳቸው ቤዚክ ምንድነ ማድረግ የምንችለው የመስገጫውን ግማሽ ነው ማድረግ የምንችለው ማለት ነው። ማለትም ለምሳሌ ብዙ ጊዜ እኛ ጉልበታችን እንዳለ ጉልበት እንደምሳሌ የሚሆነው መስገጃው ከዚህ በላይ ነው ማለት ነው። ይሄ መስገጃ ቢሆን እንት የሚሆነው ጽሑፎቹ እና ኢንስትራክሽኖቹ የሚሆኑት ከዚህ በላይ ናቸው ማለት ነው። ግን ለየት የሚያደርገው ነገር አሁን ይሄ ሁሉ ዲዛይን አይኖርም ማለት ነው። አሪፍ ሰው ግራፊክስ የሚችል ሰው ደግሞ እንደዚህ አይነት ኤክስፒሪየንስ አለው ሰው ቢሰራ አሪፍ ነው ብዬ አስባለሁ። ለማንኛውም እዚህ የምታዩት ቪዲዮዎች ግራፊክስ ሊሆን ይችላል መሰሉት ሊሆን ይችላል እንደዚህ አይነት ነገር ሰርታችሁ የምታውቁ ሰዎች እና መስራት የምትፈልጉ ይህንን መስራት እፈልጋለሁ የምትሉ ሰዎች አጠይቁኝ፣ ሰርታችሁ ላኩኝ። ደስ ብሎኝ እቀበላችኋለሁ፣ ቼክ አደርገዋለሁ። የሚሆን ከሆነ ይሆናል እላችኋለሁ። ሰው መጀመሪያ የእናንተን እርዳታ የምጠይቀው የእችኛዋን ዲዛይን በወረቀት የምትሰራው አንድ ዲዛይን የመስገጃ ግማሽ ማለት ነው። በሬሾ ሲታይ በሬሾ ስንት ነው? ኖርማል አቨሬጅ የመስገጃ ማቶች ስንት ናቸው? ግራፊ የሚሰሩ ሰዎች አዶልት ሳይዝ የሚባለው ወደ ጎን 24 ኢንች ወደ ላይ ደግሞ አርባ ሁለት ናቸው ማለት ነው። 24 በ20 ነው የሚሰራው ማለት ነው። ወደ ጎን 24 በበታች ደግሞ 20 ማለት ነው። ቁመቱ 20 እንትኑ 24። እንደዛ መስራት የምፈልጉ ሰዎች ሰርታችሁ ላኩልኝ፣ ቼክ እናደርገዋለን። በአማርኛም መጽሐፍ የምፈልጉ፣ በኦሮምኛም መጽሐፍ የምፈልጉ፣ በእንግሊዝኛ መጽሐፍ የምፈልጉ ካላችሁ ጽፋችሁ ብቻ ላኩልኝ። ከዛች ካረገዋለው ከእናንተ ከምጠየቀው አንደኛ ራተው ውስጥ እሱ ነው ማለት ነው። ቤዚክሊ እንደ እንዲገባችሁ በደንብ ደግሞ ለምሳሌ ላሳያችሁ። መስገጃው እንደዚህ ከሆነ እዚህ ላይ አሁን እንደዚህ አይነት ማያያለ ፕሪንት ለማድረግ በጣም ከባድ ነው። እንኳንም አላረኩት እንኳንም አልሞከርኩት፣ ምክንያቱ ወጪ በጣም ብዙ ነበር። ቤዚክሊ ምንድን የሚሆነው ከላይ ነው፣ ከዚህ ከላይ ነው የሚቀመጠው ማለት ነው። ከላይ ሲቀመጥ ልክ አሁንም ሳሚሰጉ ስትሉ እንደዚህ እኔ ያሰቁት እንዲህ ገብቶ እስከዚህ ድረስ ይገባና እስከዚህ ድረስ ይገባና ወረቀቱ እንዳይነቃነቅ ብዙ ማለት ነው። ይገባና እስከዚህ ድረስ የሚሆነ ማለት ነው ነው። ከዚህ በታች ደግሞ እግር ነው ማለት ነው። እዚህ አካባቢ ከሆነ በኋላ ከሰገዳችሁ በኋላ ጥፍ ጥፍ አድርጋችሁት፣ ይኸኛውንም ለብቻው አጥፋችሁት። ወረቀቱን ኪስ ውስጥ መሄድ ማለት ነው። ሌላኛው ሀሳብ የነበረው ደግሞ ምንድን ነው? ከዚህኛው ውጭ ከመስገጃ ላይ ከማድረጉ ውጭ እንደ ሳምፕል ነው። ከሱ ሀሳብ ውጭ ደግሞ እኔ ድሮ በማድረገው ማለትም በወረቀት ከዛ ያው በምትሰግዱበት ጊዜ እያነበባችሁ ኢንስትራክሽኑን እያያችሁ መስገድ የሚፈልግም አለ። ይሄኛውን እንሰራና ደግሞ ወደ ሁለተኛው ፕሮጀክት ደግሞ፣ በእንደዚህ አይነት ወረቀት ነገር ስስ ያልሆነ ነገር እንደነገርኳችሁ ጠንካራ መሆን አለበት። ምክንያቱም ብዙ ጊዜ ውዱ ምናምን ሲደረግ እጅ ለተባል ምናምንና መበላሸት የለበትም እንደተናገርኩት ቅድምም ማለት ነው። አሁን እንደነገርኳችሁ ነው። በአሁኑ ሰዓት ላይ መድረስ የም ፈልጉ ሰዎች አሁኑ የምፈልገው ይህን ወረቀት አ ማቴሪያሉ ማግኘት እንደደረግ ፈልጋለው ማቴሪያሉ የሚሰራውን ግራፊክስ እና ዲዛይን እራሱ እንዳሳዩዋቸው አይነት መስራት የምችሉ ሰዎች ሰርታችሁ ብትልቁልኝ ደስ ይለኛል። ለራሳችሁ ፕሮሞሽን ነው፣ ለራሳችሁም ስራ ታመጣላችሁ። ይህን ቪዲዮ ብዙ ሰው ነው የሚያየው እና ለራሳችሁ ጥቅም አለው እንደዚህ ነገር ፓርት ኦፍ መሆናችሁ ይህንን ነገር እናሳካው። ከተሳካም ለኛም ጥሩ ነገር ነው። እኔም እጠብቃችኋለሁ። ዛሬ ነው የምለቁ ይህን ቪዲዮ